ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። የሰኔ 6 ቀን 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድም። የአርማጩ አውራጃ ለብልጽግናው ሰራዊት የማይደፈር የሳት አለሎ ሆኖበታል። ከሱዳን ኮሪደር እስከ ማዕከላዊ ጎንደርና ብሎም ከበለሳ እስከ ብናትና መናመቀጧ ድረስ በተዘረጋው አማራ ፋኖ ጎንደር ጠቅላይ ግዛት እዝና የአማራ ፋኖ አንድነት በጎንደር ተጋድሎ በርካታ ድሎች ተመዝግበዋል። የአማራን ሕዝብ ክብር የሚመጥን ድል ተጎናጽፈናል ሲል የፋኖ መሪው የድሉን ስፋት ገልጾታል። እኛም ሙሉ ዜናውን በዝርዝር እናስደምጣችኋለን። የፋኖን ትግል ክዶ ከተማ የገባው የቀድሞ ታጋይ መሃል ከተማ ገብቶ ድራፍት ቤት ውስጥ ጥቃት ደረሰበት። የፋኖን ትግል የከዳውና በኋላም ከብልጽግና ጋር እታገላለው ያለው ቆራጡን ጥቃት ያደረሰበት ማን ነው የሚለውንና የደረሰውን ጥቃት አስመልክቶ በዜናችን እናስደምጣችኋለን። የብልጽግናው ሰራዊት አዛዥ የራሱን አባላት በሕዝብ ፊት እርምጃ ወሰደባቸው። ይህን ያደረገው የሰራዊት አዛዥ ማን ነው፣ በየትኛው ቀጠናና ለምን የሚለውን ዜናችን ዝርዝር አዘጋጅቶለታል። ተሰሙታላችሁ። ዘመቻ ያንበሳው ትንሣኤ ትሄራንን ማቅ አልብሶ ውሏል። የፋርስ ባሕረ ሰላጤውን ሀገር ማቅ ያለበሰው የእስራኤል ጥቃት በትንታኔ የተመለከትነው የዕለቱ መረጃ ነው፣ በዝርዝር ይደመጣል።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 በጎጃም እና ወሎ ብርቱ ውጊያ ሲካሄድ ዋለም። የአማራ ፋኖ በጎጃም ዛሬ በመላው የጎጃም ክፍለ ሀገር ከብልጽግናው ሰራዊት ጋር ብርቱ ውጊያ ሲያደርግ መዋሉን አስታውቋል። የአማራ ፋኖ በወሎ ቤት አማራ በበኩሉ ወግዲ ወረዳ ጎረንጂ፣ እና ሰቆሮ ላይ ብርቱ ውጊያ ማካሄዱን አስታውቋል። የአማራ ፋኖ በጎጃም ሐዲስ ዓለማየሁ ሰባተኛ ክፍለ ጦር የተሳካ ውጊያ ማድረጉን በገለጸበት የውጊያ ሪፖርቱ የወበል መብረቁ ብርጌድ ከሌሊቱ 10 ሰዓት እስከ 12 ሰዓት በወጀል ከተማ እና ዱቄ ከተማ ላይ ከፍተኛ ውጊያ አካሂደዋል። በዚህ ውጊያም የየቦቅላ አባይ ብርጌድ እና ጥቁር አንበሳ ልዩ ተወርዋሪ ኃይል በደፈጣ መንገድ በመዝጋት ታላቅ ሚናቸውን መወጣታቸውን የገለጸው የአማራ ፋኖ በጎጃም የሕዝብ ግንኙነት ክፍል አክሎም መብረቁ ብርጌድ ደግሞ ከተማ በመግባት አጥቅቶ ወጥቷል። በዚህ ተጋድሎም አምስት የብልጽግና ሰራዊት እርምጃ ሲወሰድበት አራት ደግሞ ቁስለኛ ሆኗል። ሁለት የብልጽግና ጥምር ኃይል የሆኑ የመከላከያና ሚሊሻ አባላት ደግሞ እጃቸውን ለፋኖ ሰጥተዋል ሲል ገልጿል። በሌላ ይዚው የጎጃም ቀጠና ተጋድሎ የአባይ መተከል ፋኖች በሰሩት ድንቅ ኦፕሬሽን የብልጽግናን ሰራዊት ምሽግ በማስለቀቅ መቆጣጠር ችለዋል። አንድ የብልጽግናው ሰራዊት የመቶ አለቃ ማዕረግ ያለው መስመራዊ መኮንንን ጨምሮ ሰባት የመከላከያ አባላት እርምጃ ሲወሰድባቸው በርካቶችን ቁስለኛ ማድረግ ተችሏል ሲል የአማራ ፋኖ በጎጃም ቃል አቀባይ ክፍል ለጣና ቴሌቪዥን አስታውቋል። ቃል አቀባይ ክፍሎ አክሎም ሁለት የሚሊሻ አባላት እጃቸውን ለፋኖ መስጠታቸውን ገልጾ የብልጽግና ሰራዊት የደረሰበትን ከባድ ሽንፈት ለመቀልበስ በሶስት አቅጣጫ ማለትም ከፓዊ ከወርቅ ሜዳና ከመንደር 26 ሰራዊት በመያዝ ወደ ቀጠናው የተንቀሳቀሰ ቢሆንም የአባይ መተከል ፋኖች የጠላት እንደ መነፍሳዊ እቅድ ማክሸፍ ችለዋል በማለት የተጋድሎ ነውን ዝርዝር መረጃ አጋርቷል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ቤት አማራ በወግዲ ወረዳ ጎረንጅና ሰኮሩ በተባሉ ቦታዎች ላይ ባደረገው ተጋድሎ ታላቅ ድል መጎናጸፉን ገልጾ የብልጽግናው ሰራዊት ጎረንጅ ከተማን ለቆ መውጣቱን አስታውቋል። ይህንን ድል ተከትሎ የአማራ ፋኖ በወሎ ከጎረንጅ ከተማ በቅርብ ርቀት ላይ ይላላ በሚባለው ቦታ የሚገኘውን የብልጽግና ሰራዊት ኬላን መቆጣጠሩን ገልጿል። ወደ ሌላኛው የአውደ ግንባር መረጃችን እናመራለን። አርማጮሆ በፋኖ ድል ደመቀች። የአማራ ፋኖ አንድነት በጎንደር ጎቤ ክፍለ ጦር ዛሬ በአርማጭሆ አውራጃ ከብልጽግናው ሰራዊት ጋር ባደረገው ተጋድሎ ታላቅ ድል በመቀዳጀት ከተሞችን መቆጣጠሩን አሳውቋል። የጎቤ ክፍለ ጦር ዛሬ በታች አርማጭሆ አውራጃ ዋና ከተማ ሳንጃ በቅርብ ርቀት የሚገኙ ፈንዲቃ በበውና ፍልውሃ የተሰኙ ከተሞችን የተቆጣጠረበትን ታላቅ ድል ያደረገው ዛሬ ከረፋዱ ሶስት ሰዓት ተኩል ጀምሮ ከብልጽግና ሰራዊት 67ተኛ ክፍለ ጦር ጋር ባካሄደው ውጊያ መሆኑን ከግንባር የደረሰን መረጃ ያመላክታል። በዚህ ውጊያ ከብልጽግና በኩል ከሀያ በላይ አባላቱ ሞትና ቆስለኛ መሆናቸውን የገለጸው የክፍለ ጦሩ ቃል አቀባይ ክፍል የፋኖን ብርቱ ክንድ መቋቋም ያልቻለው የብልጽግና ሰራዊት የተጠቀሱትን ከተሞች ለቆ ወደ ሳንጃ ማፈግፈጉን ጨምሮ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ጎንደር ጠቅላይ ግዛት እዙ ሶስት ክፍለ ጦሮች ከትናንት እስከ ዛሬ አመሻሽ ድረስ የተራዘመ ከባድ ውጊያ አድርገዋል። ከዙ ኮሚኒኬሽን ክፍል የደረሰን መረጃ እንዳመላከተው በሱዳን ኮሪደርና በማዕከላዊ ጎንደር ቀጠና የሚገኙት አርበኞች ክፍለ ጦር፣ አጼዎቹ ክፍለ ጦርና በጌምድር ክፍለ ጦር ያልተቋረጠ ውጊያ አድርገዋል። በአርበኛ ብርሃኑ ነጋ የሚመራው አርበኞች ክፍለ ጦር ከቀናት በፊት ባካሄደው ውጊያ የሽመለ ጋራ ከተማን ከተቆጣጠረ በኋላ ተጨማሪ ግዛቶችን እያሰፋ ይገኛል። ከሳንጃ እስከ አብደራፊ ባለው ቀጠና የአርበኞች ክፍለ ጦር ያልተቋረጠ ውጊያ እያካሄደ መሆኑን ከአውደ ግንባር የደረሰን መረጃ ያመላክታል። በማዕከላዊ ጎንደር ቀጠና የሚገኙት የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ክፍለ ጦሮች ከበለሳ እስከ ደንቢያ ባለው ቀጠና ለሳምንት የቀጠለ ብርቱ ውጊያ እያካሄዱ ይገኛሉ። በደንቢያ አውራጃ ቆላ ድባ፣ ወዴቻ እና አካባቢው በሚገኙ ቀበሌዎች ላይ ተጋድሎ ሲያደርጉ ውለዋል። በዚሁ የበለሳ ግንባር የአማራ ፋኖ አንድነት በጎንደር ንስር በለሳ ቀጣው እጅጉ ክፍለ ጦር በምስራቅ በለሳ ቆላ ሐሙሴ ከተማ ላይ ለሰዓታት የፈጀ ውጊያ ማድረጉን ክፍለ ጦሩ አስታውቋል። የአማራ ፋኖ ጎንደር ጠቅላይ ግዛት ዝቴ ጌጣይቱ ክፍለ ጦር በበኩሉ ከሊቦ ከምከም ወረዳ እስከ መናመቀ ጠዋ ወረዳ ባሉ ቀጠናዎች ባደረጋቸው ተከታታይ ውጊያዎች አምስት የብልጽግናውን ሰራዊት መስመራዊ መኮንኖች ጨምሮ በርካታ የብልጽግናውን ሰራዊት እርምጃ ወስዷል። ተጋድሎን አስመልክቶ አስተያየቱን ለጣና ቴሌቪዥን የሰጠው የክፍለ ጦር ዋና ቃል አቀባይ አርበኛ መልካሙ ጣሴ ባለፉት ተከታታይ ቀናት ያደረግናቸው ውጊያዎች የአማራን ሕዝብ ክብር የሚያስጠብቁ ድሎችን ተጎናጽፈናል። በተለይም ካለፉት አስር ቀናት ወዲህ እኛ በምንንቀሳቀስበት ቀጠና የተጎናጸፍናቸው ድሎችና የህዝቡ ድጋፍ ለትግላችን ወደፊት መስፈንጠር ሞራል የሆኑ ናቸው ብለዋል። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከኛ ጋር ፋኖን የካደው የቀድሞ ታጋይ ድራፍት ቤት ውስጥ በቦምብ ተመታ። ፋኖን ክዶ ብልጽግናን የተቀላቀለው በለጠ አንዳርጌ ወይም ቆራጡ ድራፍት ቤት በተቀመጠበት በቦምብ ተመቶ ሆስፒታል መግባቱ ታውቋል። የአማራ ፋኖ በጎንደር ጉና ክፍለ ጦር ሲመሰረት ጀምሮ በስቱደንትስ ብርጌድ ውስጥ ታጋይ የነበረው በለጠ አንዳርጌ ወይም ቆራጡ ባሳለፍነው ግንቦት ወር እጁን ለብልጽግና ከሰጠ በኋላ ዛሬ ደብረታቦር ከተማ ድራፍት ቤት ውስጥ በተቀመጠበት ማንነታቸው ባልታወቁ ሰዎች በቦምብ ተመትቶ መቁሰሉ ተገለጸ። የቀድሞ ፌዴራል ፖሊስ አባል የነበረውና በኋላም የስቴት ደንሳ ብርጌድ አመራር የነበረው በለጣ አንዳርጌ እጁን ለብልጽግና ከመስጠቱ ወራት ቀደም ብሎ መይሰው ካሳ ክፍለ ጦርም መስርቶ ከብልጽግና ጋር ሲታገል ቆይቶ ነበር። ሆኖም ባሳለፍነው ግንቦት ወር እጁን ለመንግስት በመስጠት የአማራ ሕዝብ ቀዳሚ ጠላት ለሆነው ብልጽግና እያገለገለ መሆኑ ይታወቃል። ከበለጣ አንዳርጌ ቀደም ብሎ እጁን የሰጠውን ጸዳሉ ደሴን አስመልክቶ ከጣና ቴሌቪዥን ጋር ቃለ ምልልስ አድርጎ የነበረው በለጣ አንዳርጌ ወይም ቆራጡ ወንድም የከፍ ያለው የተሰዋበት መሬት የትግላችን ቅድስት ምድር ናት። እዚች ቦታ ላይ ይሰዋለው እንጂ እጄን ለጠላት አልሰጥም ብሎ ተናግሮ የነበረ ቢሆንም ያንን ቃለ ምልልስ በሰጠ በቀናት ልዩነት እጁን ለብልጽግና ሰጥቷል። እንደ ጣና ቴሌቪዥን ምንጮች ከሆነ በለጣ አንዳርጌ ወይም ቆራጡ ዛሬ የቦምብ ጥቃት የደረሰበት ደብረታቦር ከተማ ከሚገኙ ድራፍት ቤቶች በአንደኛው ውስጥ ተቀምጦ በነበረበት ሰዓት ሲሆን ጥቃት አድራሾቹ ደግሞ ማንነታቸው አለመታወቁን ምንጮቻችን ገልጸዋል። የአማራን ሕዝብ ለተራዘመ ስቃይና ለእልቆ መሳፍርት መከራ አጭቶ ጦር ያዘመተው ብልጽግናው አገዛዝ ደቡባዊ ጎንደር ላይ የአገዛዙ ሰራዊት የሚፈጽመው የሰብአዊ ተግባርና የጦር ወንጀል ከፍተኛ መሆኑን የደብረታቦር ከተማ ነዋሪዎች በተደጋጋሚ ሲናገሩ ቆይተዋል። የቀድሞው የፋኖ ታጋይ በለጠ አንዳርጌ እጁን የሰጠው ለዚህ ስርዓት መሆኑን ተከትሎ የአማራ ፋኖ ጎንደር ጠቅላይ ግዛት ሕዝብ ምክትል አደረጃጀት ዘርፍ ኃላፊ አርበኛ መልካሙ ጣሴ እንደዚህ አይነት ሰዎች አስቀድመውም ቢሆን ለትግላችን ፈተናዎች ነበሩ፣ ገና ብዙዎችም እነሱን ተከትለው መሄዳቸውም ትግላችን እንዲጠራ ያደርገዋል ማለቱ አይዘነጋም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የሰኔ 6 ቀን 2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁንም ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። የብልጽግናው ሰራዊት አባላቱ ላይ የግድያ እርምጃ ወሰደም። በአማራ ሕዝብ ላይ የሞት ድግስ ሰንቆ የዘመተው የብልጽግናው ሰራዊት በመካከሉ በሚፈጠር ግጭት፣ በዓላማ ልዩነት እና በመሪዎቹ ድርጊት ተስፋ በመቁረጥ በየጊዜው ከካምፕ እየጠፋ ፋኖን መቀላቀልን ጨምሮ አንዋጋም እስከ ማለት መድረሱ ይታወቃል። የጣና ቴሌቪዥን ምንጮች እንዳረጋገጡት ደግሞ በጎንደር ጠቅላይ ግዛት ከተሰማራው የብልጽግና ሰራዊት መካከል የ303ኛ ኮር አባላት የሆኑ 12 የሰራዊቱ አባላት በአዛዦች ትእዛዝ መረሸ ናቸው ታውቋል። ከቀናት በፊት በነፋስ መውጫ ከተማ ህዝብን በሰበሰቡበት ወቅት የኮር ዋና አዛዥ ቀጠናው የከበደን ህዝቡና ደኑ የጽንፈኛው መደበቂያ ጫካ በመሆናቸው ነው ወይ የዛፉ እንደንመንጥሩ ካልሆነ እኛ ሁለቱንም ደን እንመነጥራለን ሲሉ በህዝብ ላይ መዛታቸውን መዘገባችን ይታወሳል። ይህን የጄኔራሉን ንግግር ተከትሎ 12 የሰራዊቱ አባላት ከዚህ ስርዓት ጋር ቆመን ከህዝብ ጋር አንዋጋም፣ አዛዦቻችንም ቢሆኑ የለየላቸው ጸረ ህዝብ ናቸው በማለት ከካምፕ ጠፍተው ሄዱ። ሆኖም በአድማ ባድማ ብተና ጠቆማና ክትትል የሰሮ በተባለ ቦታ ላይ ተይዘው በሰራዊቱ ፊት እንደተረሸኑ ምንጮቻችን ገልጸዋል። ከተረሸኑት በተጨማሪም በዚሁ ጋይንት አውራጃ ጎብጎብ ከተማና ነፋስ መውጫ ከተማ የሚገኙ የግል ትጥቅ ያላቸው ግለሰቦች ከፋኖ ጋር አንዋጋም በማለታቸው ከአንድ መቶ አምስት በላይ ታስረዋል ሲሉ የጣና ቴሌቪዥን ምንጮቻችን አረጋግጠዋል። በነፋስ መውጫ ከተማ 550 ባለመሳሪያዎች በብልጽግናው ኮማንድ ፖስት መጠርነፋቸውን መዘገባችን አይዘነጋም። የብልጽግናው ሰራዊት እርስ በርስ መገዳደልና ከካምፕ እየወጡ መጥፋት በተደጋጋሚ ጊዜ ደርሷል። ይህን ተከትሎም በብልጽግናው ሰራዊት አባላትና በአዛዦቹ መካከል እርስ በርስ በአይነ ቁራኛ እየተያዩ ነው። በሰራዊቱ መካከል አለመተማመንና እርስ በርስ መፈላለግ የዘወትር ድርጊት መሆኑን የገለጹት ምንጮቻችን፣ በተለይም በቅርቡ ደባርቅ አካባቢ የ51ኛ ክፍለ ጦር አባል የሆነ የአማራ ተወላጅ በጓዶቹ መገደሉን ተከትሎ ክፍለ ጦሩ ፈርሶ መበተኑ አይዘነጋም። አሁንም በብልጽግና ሰራዊት መካከል ያለው ጥርጣሬ መጠንከሩም ምንጮቻችን አረጋግጠዋል። በመጨረሻም በትንታኔ ወደምንመለከተው ዓለም አቀፍ መረጃችን እናልፋለን። እረኛውን መርጦ መምታት። እስራኤል የአንበሳው ትንሳኤ ዘመቻ የተባለው እና በቤንያሚን ናታንያሁ ቀጥተኛ ትዕዛዝ የሚመራው የእስራኤል ጥቃት በኢራን ላይ ከባድ መቅሰፍትን አውርዶባታል። የሁለቱ ሀገራት የቆየ የፍቅር ግንኙነት በ1979 ወደ ጥላቻ ከተቀየረበት ጊዜ ጀምሮ በሁለቱ ሀገራት መካከል እርስ በርስ የቃላት ጦርነት ከመወራወር እስከ ሚሳኤል መወራወር የደረሰ ጦርነት የተለመደ ሆኗል። የዛሬ ማለዳውን ጥቃት ለየት የሚያደርገው ግን ከሀያ ሀያ ጀምሮ በኢራን ምድር የሚገኙ ትልልቅ የሀገሪቱን ቁንጮዎችን የመመታቱ ዘመቻ የተጠናከረበት መሆኑ ነው። የዛሬ ማለዳው ጥቃት በኢራን ምድር አሉ የተባሉ ወታደራዊ አዛዦችና የኢራን መመኪያ የሚባሉት የኒውክለር ጣቢያዎችም የጥቃቱ ኢላማ ሆነዋል። ታዋቂው የኒውክለር ሳይንስ ጠበብቱ ፕሮፌሰር ሞሼ ፋክሪዚድ ኖቬምበር 27 2020 ላይ ከተገደሉ በኋላ በኢራን ምድር ሌላኛው ታላቅ የኒውክለር ሳይንቲስቱ ፍሬዱን አባሲና መህዲ ቴራኒች በዛሬው ጥቃት መገደላቸውን የተለያዩ ሚዲያዎች ዘግበዋል። የእስራኤል ሐማስ ጦርነት ከተጀመረበት ጊዜ ጀምሮ እስራኤል ቀንደኛ ጠላቶች ናቸው የምትላቸውን የሐማስ የሕዝቦላህና የኢራን መሪዎችን እያሳደደች አስወግዳቸዋለች። ከሕዝቦላ መሪ ሐሰን ናስራላህ እስከ ሐማሱ የፖለቲካ መሪ እስማኤል ሃኒያህ፣ ከሐማሱ ወታደራዊ መሪ የሃያ ሲንዋር እስከ ኢራኑ ፕሬዝዳንት ኢብራሂም ራሲ ከኢራኑ ኢታማዦር ሹም እስከ ዛሬ ማለዳው አምስት ጄኔራሎች ግድያ ድረስ እስራኤል በተከታታይ ያስወገደቻቸውና ጥላቶቹ የምትላቸው መሪዎች ናቸው። እስራኤል ዛሬ ማለዳ ወደ ፋርስ ባረስላጤ ላጤ ባሶ ነጨፈቻቸው የሞት መልእክተኞቹ አማካኝነት እነማን ላይ መቅሰፍት ወደቀ የሚለውን ጥያቄ አስቀድሞ ምላሽ የሰጠው የኢራን መንግስት ነው። የኢራን መንግስትን ወክለው ከፍንዳታዎቹ በኋላ አይናቸውን በብስጭት እያሻሹ ማብራሪያ የሰጡት የአገሪቱ እስላማዊ መሪ የኢራን አብዮታዊ ዘብ ኃላፊና የአገሪቱ ጦር ኤታማዦር ሹም ተገድለውብኛል፣ ከ ከ1980 ጀምሮ በውትድርና ያገለገሉኝ የኢራን አብዮታዊ ዘብ አዛዥ ሁሴን ሳላሚህ በግድያው ዝርዝር ውስጥ የተካተቱ ናቸው ብለዋል። ሁሴን ሳላሚን በተመለከተ ቢቢሲ ስለ ወታደራዊ አዛዡ ባሰራጨው ዘገባ ሁሴን የአብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ነው። በኢራን ኒውክለርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና አሜሪካ ከአውሮፓውያኑ 2000 ጀምሮ በኃላፊው ላይ ማዕቀብ ጥለውባቸዋል። ባሳለፍነው ነው ኢትዮጵያውያን ዓመት መጨረሻ ላይ ኢራን 300 ድሮኖችና ሚሳኤሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሁሴን አገራቸው ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሐሙስ ለተናግረው ነበር ሲል ቢቢሲ ስለ አንጋፋው ወታደራዊ አዛዥ መረጃ አጋርቷል። ምን ዋጋ አለው፣ በለፈለፉ በአፊጠፉ ሆነና ነገሩ ዛሬ የሞታቸው ዜና ተሰማ እንጂ። የአገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከአርባ ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብ ዘወትር በምዕራባውያን ስሙ በክፉ የሚነሳው የአገሪቱ ዋናው የጦር ክፍል ነው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይህው ኃይል ነው። ክቡራን ቤተሰቦቻችን፣ ስለ ኢራኑ አብዮታዊ ዘብ በትክክል ለማስረዳትና ጉዳዩን ግልጽ ለማድረግ የብልጽግናው ሊቀመንበር በስልጣን ዘመናቸው የመጀመሪያዎቹ ወራት እንደ ተራ ነገር ጀምረውት ራሱን እያፈረጠመ ያለው ሪፐብሊካን ጋርድ የሚባል ጦር አለ። ይህ የብልጽግናው ልዩ ጦር ራሱን እያፈረጠመ ያለበትን ሁኔታ በሚገባ ለተገነዘበ ከኢራኑ አብዮታዊ ዘብ ጋር የሚቀራረብ ሆኖ እናገኘዋለን። ወደ ተነሳነበት የኢራኑ ጥቃት ስንመለስ የምንመለከተው የእስራኤል የሞት መልአክ በክንፉ የመታቸው ሌላኛውን ወታደራዊ ሹም ይሆናል። ከሁሴን ሳላሚ በተጨማሪ የአገሪቱ ዋና ኢታማዦር ሹም መሐመድ ባጌሪ በእለቱ የሞት ጽዋውን የተጎነጩ ወታደራዊ አዛዥ ናቸው። እሳቸውም እንደ ሁሴን ሳላሚ ሁሉ በ1980 ነበር የኢራንን አብዮታዊ ዘብ የተቀላቀሉት። ይህ ዓመት ማለት በእስራኤልና በኢራን መካከል የአሁኑ ግጭት የጀመረበት ሁለተኛ ዓመቱ ማለት ነው። ይህም ማለት ዛሬ የተገደሉ ከፍተኛ ወታደራዊ አዛዦች ኢራንን ለ45 ዓመታት ያገለገሉ አንጋፋ ጄኔራሎች ናቸው ማለት ነው። ቀደም ሲል እንደገለጽ ነው በኖቬምበር 27 2020 ላይ ታዋቂው የኒውክለር ሳይንቲስት ፕሮፌሰር ሞሼ ፋክሪዚድ በሞሳድ መገደላቸው ይታወሳል። ፕሮፌሰር ሞሼ ፋክሪዚድ ግድያ በኋላ የኢራንን የኒውክለር ቴክኖሎጂ አደራ የተቀበሉት ሁለቱ ሳይንቲስቶች በዛሬው ጥቃት እርምጃ ተወስዶባቸዋል። እንደ ቢቢሲ ዘገባ የኢራን አቶሚክ ኤነርጂ ኃላፊ የነበሩት አንጋፋው ሳይንቲስት ፍሬዱ አባሲና በቴራን የሚገኘው እስላሚክ አዛድ ዩኒቨርሲቲ ፕሬዚዳንቱ የኒውክለር ሳይንቲስት ሞሃዲ ቴራኒች የኔታንሁ ቁጣ ያረገፋቸው ሆነዋል። ከመሐመድ አልባራዳይ እና ሞሼ ፋክሪዚድ ቀጥሎ ስማቸው ጎልቶ የሚጠቀሰው ፍሬዱ አባሲ ከዚህ በፊትም ተደጋጋሚ የግድያ ሙከራ ተደርጎባቸው ያለቀኑ ቀኑ የማይቆረጡ ሆኖ እስከ ዛሬዋ ማለዳ ድረስ እስትንፋሳቸው ከሳቸው ጋር ልትቆይ ይችላለች። የዛሬውን የእስራኤል ጥቃት ተከትሎ ከሚነሱ ነጥቦች መካከል በዚህ ሰዓት ጥቃቱ ለምን ተጀመረ የሚለው ነው። የደህንነትና ዓለም አቀፍ ጉዳይ ተንታኞች ሲናገሩ፣ በአማስ ጦርነት እስራኤል ላይ ከፍተኛ ጫና በርትቷል። በተለይም ያደረሰችው ሰብአዊ ቀውስ በኔታንያሁ መንግስት ላይ የበረታ ቁጣ እንዲነሳባቸው አድርጓል። በመሆኑም የዓለምን ትኩረት ለመሳብ የተደረገ እንደሆነ ይናገራሉ። ከዚህ በተጨማሪም ሌሎች በዚህ ሰዓት የማይገለጹ በርካታ ነጥቦችን ያነሳሉ። ለተፈጸመባት ጥቃት የአጸፋ ምላሽ እንደምትሰጥ የገለጸችው ኢራን በበኩሏ እንደእስካሁን ቀደሙ ምላሽ የከፋ ይሆናል ብላለች። የኢራኑ ፕሬዚዳንት ሙሳድ ፔዚሺካን ከቀትር በኋላ ባስተላለፉት መልእክት እስራኤል ዋጋ ትከፍልበታለች ሲሉ የዛሬውን ጥቃት ገልጸውታል። የአገሪቱ ዋና መሪ አያቶላህ ሆሜኒ በበኩላቸው እጃችንን ለማንሳት እንገደዳለን በማለት ዝተዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሰኔ ስድስት ቀን 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን እንደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን።